የተወደዳችሁ የቻናላችን ተከታታዮች ሀሳብ ከሀሳብ እውነታ ከአድናቆት ተቀባብሎ ዛሬ በእንስሳት ዓለም ውስጥ ተገናኝተናል። አብራችን እንድትቆዩ ስንጋብዝ በቆይታችሁ እንደምታተርፉ በመተማመን ነው። አንዳንድ እንስሳት ልክ እንደ ሰው የተለያዩ ድርጊቶችን ሲያደርጉ አስተውላችሁ ታውቃላችሁ? አንዳንድ ፍጥረታት በሚያስደንቅ ሁኔታ ከሰው ጋር ተመሳሳይ ባህሪ አላቸው። እንስሳትም እንደኛ ፍቅር፣ እንክብካቤ፣ ደስታና ሀዘንን ጨምሮ የተለያዩ ስሜቶችን ይገልጻሉ። በሚከተለው ታሪክ ውስጥ የበርካታ የእንስሳትን ስሜታዊ ገጽታዎች እንመለከታለን። በዱር ውስጥ ካሉ ከእንስሳት አለም ስለ ፍቅር፣ እንክብካቤና ደስታ የሚተርኩ ታሪኮች አሉ። ሰፊ በሆነው የተፈጥሮ ገጽታ ውስጥ እንስሳት የሰው ልጆች ልማዶች የሚመስሉ ጥልቅ ስሜቶችንና ባህርያትን ያሳያል። ከነዚህም ፍቅርን፣ ርኅራሄን፣ ስነምግባርን እና እንዲሁም ደስታን እናያለን። ሰዎች ሰብአዊ የሚሏቸውን ስሜቶች የሚያሳዩ የእንስሳት አስደናቂ እውነታዎች አሉ። በእንስሳት ዓለም ውስጥ አስገራሚ የሆነ የፍቅር፣ የመስዋዕትነት፣ የእንክብካቤ፣ የስነ ምግባርና የደስታ መገለጫዎች ከሰው ልጆች ባህሪ ጋር የሚመሳሰሉ ከአስር በላይ አስገራሚ እንስሳቶችን እንቃኛለን። በቅድሚያም ዝሆኖች፣ የዝሆኖች የሐዘን ስርዓትና ቀብር። ዝሆኖች የመንጋቻ አባል ሲሞት ጥልቅ ሐዘን ያሳያሉ። ይህም በዝቅተኛ ድምፅ ይጮሃሉ። አጥንቶቻቸውን በመነካካት በሞተው አካል አጠገብ ለቀናት በመቆየት እና አንዳንዴም ቅጠሎችንና አፈርን ሬሳውን በመሸፈን የሰውን ቀብር የሚመስል ድርጊት ይፈጽማሉ። ከዓመታት በኋላ የሞቱ ዘመዶቻቸውን አጥንት በመጎብኘት የረጅም ጊዜ ትውስታቸውንና ስሜታዊ ትስስራቸውን ያሳያሉ። ተመራማሪዎች ይህ ጥልቅ ሐዘንና አክብሮት የሚያሳይ እንደሆነ ያምናሉ። ይህም ዝሆኖች ልክ እንደ ሰው የሚያዝኑ መሆኑን ያረጋግጣል ሁለተኛ ዶልፊኖች የእርስ በእርስ ስም መሰያየምና የታመመውን መርዳት ዶልፊኖች በተጫዋች ብልህነታቸው ይታወቃሉ ነገር ግን ህይወትን የሚያከብሩም ይመስላል በውሃ ውስጥ ሽክርክሪት ሲፈጥሩ የባህር ዓረምን እርስ በእርስ ይወራወሩና በማህበራዊ ስብሰባዎች ወቅት በድምጽ ስምምነት ሲዘፍኑ ታይተዋል። አንዳንድ ሳይንቲስቶች እነዚህ እንደ ሰው ፓርቲዎች ሁሉ የደስታ ትስስር አይነቶች እንደሆኑ ይናገራሉ። ሌላው ዶልፊኖች እንደ ሰው ልጆች ሁሉ እርስ በእርስ የሚፈጥሩት የራሳቸው ልዩ የመግባቢያ ጩኸቶች ወይም ስሞች አሏቸው። ከዚህም በላይ የታመመ ወይም የተጎዱ የቡድናቸውን አባላት ወደ ላይኛው የውሃ ክፍል እንዲወጡ በመርዳት እንዲተነፍሱ ያደርጋል። አንዳንድ ዶልፊኖች ደግሞ ዝርያዎች የመጡ ወላጅ የሌላቸውን ጥጆች በጉዲፈቻ ይወስዳሉ፣ ያሳድጋሉ። ሶስተኛ ተኩላዎች ጠንካራ የቤተሰብ ትስስር እና የልጅ እንክብካቤ። የተኩላ መንጋዎች እንደ ጥብቅ ቤተሰብ ይሰራሉ። የእልፍ ጥንዶች መሪ ሲሆኑ ትልልቅ ወንድሞችና እህቶች ግልገሎችን በማሳደግ ቤተሰቦቻቸውን ይረዳሉ። ተኩላዎች በየተራ እያደኑ እና ግልገሎቻቸውን በመንከባከብ ትብብርና እንክብካቤን ያሳያሉ። የመንጋ አባል ከተጎዳ ሌሎች አብረው ለመቆየት ፍጥነታቸውን ይቀንሳሉ። ታማኝነታቸው ያለ ቅድመ ሁኔታ ነው። አራተኛ ኦርካስ፣ ወይም ገዳይ አሳነባሪዎች አያቶች እንደ መሪ፣ የኦርካስ ቡድኖች በሴት አያቶች የሚመሩ ናቸው። እነሱም ወጣት ትውልዶችን ይመራሉ። መውለድ ካቆሙ በኋላ ሴቶች ምግብንና እውቀትን በመካፈል የቤተሰብን ሕልውና ያረጋሉ። የፍትህ እና ስጦታ የመስጠት ባህል ቁራዎች ፍትህን በማስፈን ስነምግባራዊ ባህሪ ያሳያሉ። አንድ ቁራ ምግብን ፍትሐዊ ባልሆነ መንገድ ካከማቸ፣ ሌሎች ይቃወማሉ እና ከወደፊት ግንኙነት ሙሉ በሙሉ ያግሉታል። ከግጭት በኋላ አጋሮቻቸውን ያዝናናሉ፣ ይህም ለሰው ብቻ እንደሆነ ይታሰብ የነበረው ርህራሄ ያሳያሉ። አንድ ቁራ ሲሞት፣ ሌሎች ቁራዎች በዙሪያቸው በመሰብሰብ የሀዘን ስርዓት የሚመስል ባህሪ ያሳያሉ። አንዳንድ ቁራዎች ደግሞ በመደበኛ ለሚመግቧቸው ሰዎች ስጦታ የሚሆን የሚያብረቀርቁ ነገሮች እና ምግብ ያመጣሉ። ይህ ምስጋናን ያሳያል። ስድስተኛ ቦኖቦስ የፍቅር ግጭት አፈታት። ከጠበኛ የአጎት ልጆቻቸው ቺምፓንዚዎች በተለየ ቦኖቦዎች ሰላምን ለማስጠበቅ ግጭትን በፍቅር በመተቃቀፍ እና በመዋደድ ይፈታሉ። ምግብን በፍቃደኝነት ያካፍላሉ። የጭንቀት ምልክትን የሚያሳዩ አባላትን ያጽናናሉ። ማህበረሰባቸው የተገነባው በርህራሄ ላይ ነው። ይህም ሰላምን የሁሉ የእንስሳት ውስጣዊ ስሜት መሆኑን ያረጋግጣል። ሰባተኛ፣ ፕራይሪ ቮልስ የእድሜ ልክ ጥንዶችና ስሜታዊ ድጋፍ። ፕራይሪ ቮልስ በሕይወት ዘመናቸው ሁሉ ለትዳር አጋራቸው ታማኝ ሆነው ይኖራሉ። ከትዳር ጓደኛቸው ሲለያዩ ጭንቀት ያሳያሉ። ልክ እንደ ሰው ጥንዶች ጭንቀት ሲያጋጥማቸው እርስ በእርስ ይጽናናሉ። ስምንተኛ በቀቀን፣ የበቀቀኖች የእድሜ ልክ ጓደኝነትና የደስታ መግለጫዎች አንዳንድ በቀቀኖች በደስታ የተሞላ ማህበራዊ ትስስር በሚመስል መልኩ አብረው ይጨፍራሉ፣ አብረው ይዘምራሉ፣ ጥልቅና የረጅም ጊዜ ጓደኝነትን ይመሰርታሉ፣ እንዲሁም የትዳር ጓደኛቸውን በማጣታቸው ሊያዝኑ ይችላል። ዘጠነኛ፣ ቺምፓንዚዎች፣ የቺምፓንዚ ጉዲፈቻና መድኃኒት። ቺምፓንዚዎች ዝምድና ባይኖራቸውም እንኳ ወላጅ የሌላቸውን ታዳጊዎች ሲያሳድጉ ታይተዋል። አንዳንዶቹ ቁስሎችን ወይንም በሽታዎችን ለማከን የመድኃኒት ተክሎችን ይቀምማሉ። ይህም የእንስሳት የጤና እንክብካቤ ስነምግባር አይነት ያሳያል። ሌላው አውሎ ነፋስ ሲመጣ አንዳንድ ቺምፓንዚዎች እንደ ዝናብ ዳንስ የሚመስል ነገር ያከናውናሉ። በደስታ ሲወዛወዙ፣ ሲረግጡ እና ሲሮጡ ይታያሉ። ባዮሎጂስቶች ይህ ንጹህ ደስታ ወይስ ስርዓት እንደሆነ ይከራከራሉ፣ ነገር ግን በሁለቱም መንገድ በተፈጥሮ ውስጥ አስደናቂ የስሜት መግለጫ ነው። አስረኛ ንቦች፣ የንቦች ዲሞክራሲያዊ ውሳኔ አሰጣጥ። ንቦች ለአዲስ ቀፎ ቦታ ሲመርጡ በመደነስ ይመርጣሉ። አብዛኛው ድምፅ ያሸንፋል። ይህም የጋራ ውሳኔ አሰጣጥ አይነት ነው። አስራ አንደኛ ፔንግዊን፣ የፔንግዊኖች በጠጠር መጠናናት በገርድ ኮርትሺፕ ስርዓት ውስጥ ወንድ ጀንቱ ፔንግዊን ለተመረጠችው የትዳር ጓደኛው ለማቅረብ በጣም ለስላሳ እና ውብ ጠጠር ይፈልጋሉ። እሷ ከተቀበለችው በመኖሪያው ቤት ውስጥ ያስቀምጡታል፣ ይህም የትብብር ምልክት ነው። አንዳንድ ፔንግዊኖች ጠጠሮችን ከባላንጣቸው በመስረቅ ያጭበረብራሉ፣ ይህም ፍቅር እና ድራማ በእንስሳት ግዛት ውስጥ እንዳለ ያረጋግጣል። አስራ ሁለተኛ ውሾች፣ የውሾች ጉዲፈቻ ከራሳቸው የተለየ ዝርያ ያላቸውን ወላጅ አልባ ግልገሎችን በተለይም ሽኮኮዎችንና ዳክዬዎችን የሚቀበሉ ውሾች አሉ። በውሾች ከሌሎች ዝርያዎች የመጡ እንስሳትን ስለማሳደግ ስፍር ቁጥር የሌላቸው ታሪኮች አሉ። የሚያሳድጋቸውን ይጠብቃሉ፣ ያጸዳሉ እና ምግብም ያጋራሉ። ይህ ዝርያ አልባ ርኅራኄና ለሌሎች የመትረፍ ውስጣዊ ስሜትን ያንጸባርቃል። ይህም ፍቅር አንዳንድ ጊዜ ባዮሎጂን እንደሚሻገር ያሳያል። አስራ ሦስተኛ ላሞች፣ የላሞች የእድሜ ልክ ጓደኝነት። ላሞች ከመንጋ አጋሮቻቸው ጋር ጥልቅ ትስስር ይፈጣሉ። ከጓደኞቻቸው ሲለያዩ የጭንቀት ምልክቶች ያሳያሉ እና እንደገና ሲገናኙ በደስታ ይዘላሉ፣ ይተቃቀፋሉ። አንዳንድ የወተት አርቢዎች ላሞችን ደስተኛ ለማድረግ ምርጥ ጓደኛቻቸው መለያየትን ያስወግዳሉ። ይህም ወዳጅነትን በግጦሽ መስክም ጠቃሚ መሆኑን ያረጋግጣል። በመጨረሻም ከሞቱ ዝሆኖች ማዘን እስከ ዶልፊኖች በደስታ መሽከርከር ድረስ የእንስሳት ፍቅር፣ ስነ ምግባርና ደስታ የሰው ልጆች ፈጠራዎች ሳይሆኑ የህይወት ሁለንተናዊ ቋንቋዎች መሆናቸውን ያስታውሱናል። ምናልባትም እጅግ አስደናቂ እውነት ከዚች ፕላኔት ጋር ከምንጋራቸው ፍጥረታት የተለየን አለመሆናችንን ነው። ውድ የቻናላችን ቤተሰቦች፣ በጣም ከሰው ልጅ ባህሪ ጋር የሚመሳሰል የትኛው እንስሳ ይመስላችኋል? የእናንተን ሀሳብና አስተያየት ሀሳብ መስጫው ላይ አስቀምጡት።